ከኛ የሚደበቅ ምንም ነገር የለም። ከኛ ከሀበሾች የሚደበቅ ምንም ምንም ነገር የለም። ጉድጓድ ውስጥ እንኳን ቆፍሮ የሆነ ሰው እዛ ቢገባ በጊዜ ብዛት ከዛ ከጉድጓድ እናወጣዋለን ፈልቅቀን ማለት ነውና፣ ከኛ የሚደበቅ ሚስጥር የለም፣ ከሀበሻ የሚደበቅ ሚስጥር የለም ማለት ነው። ሀበሻ ማለት ከባድ ሰው እንደሆነ አልገባችሁም? እና ብርሽ ማለት ነው እንዲ። ምንም አረብ አገር ብንሆን እኛ ጅሎች፣ ቀውላሎች፣ ከብቶች ነው እንዴ የምንመስላችሁ? ነው እኛ በጣም ብልጦች ነው፣ አውቀን እንዲያላወቅ ነው፣ ሰምተን እንዳልሰማን ካልሆን በቀር ሁሉንም ነገር ጠንቅቀን በደንብ እናውቃለን ማለት ነው። በደንብ እናው እንግዲህ እነሱ አሁን መስቀልን ማለት ነው ይመራረቃሉ። ይመራረቃሉ ጋይስ፣ ሽማግሌው ይመርቃል፣ ወጣት ወጣቱ አሚን ይላል ማለት ነው እና አሁን እነሱ ማለት ነው እነሱ ጋር ሰርግና ምላሽ ነው በአሁን ሰዓት ማለት ነው። ግን እዚህ ጋር ታመምኩኝ፣ ተገጨሁኝ፣ ምን ተለያየ ሆኝ እያሉ እየመጡ ማለት ነው፣ ህዝብ ያጨናንቃሉ፣ የመዳም ቅመሞችን ያጨናንቃሉ። ውይ ውይ፣ እኛ አንጨነቅም ማለት ነው። አንዳንድ ልጆች ናቸው እንግዲህ ቢነግሯቸው ማይሰሙ። እነሱ እንግዲህ ባለመስማታቸው ምክንያት እራሳቸውን እየጎዱ ነው እንጂ እኛኛ ብልጦቹ አንጨነቅም፣ መቼም መቼም አንጎዳም፣ መቼም በእናንተ ምክንያት አንጨነቅም። ሲጀመር ከጅምር እስከነ ጭርሱ እናውቃለን እናንተ ምን እንደምታደርጉ፣ ሀሳባችሁ ምን እንደሆነ ገና ፎቶ ተነስታችሁ ስለቁ ሰጣችሁ ናን እናንተ ሀሳብ እንረዳለን ማለት ነው። በጣም ብዙ ብልጥ እናማ ምን ማረባ ገርብ እንጂ ላንም ሰላችሁ ማለት ነው። ሀበሻ መሆናችንን አትዘንጉ። የኔ ያልታታልሉን አትሞክሩ። እናማ ትናንትና ሄርሜላ ቤት የሆነ ኮመንት ትሰጥች እነዚህ የተሸወዱት የተሸወዱት ቃላሎቹ በሰዲ ብጥብ ሰጥተ ጥምዝዛ ያደረጉኝ ማለት ነው። ግን እኔ ኖርማል ነው ብዬ አለፍኩት ማለት ነው። የኔ ቀሏለሁት እናንተ ናችሁ የማሰሙት። እኔማ እኔማ ማለት ነው ብዙ ነገር እሰማለሁ ብዙ ነገር እሰማለሁ፣ ግን ሰምቼ እንዳልሰማሁ አይቼ እንዳላየሁ እየሆንኩኝ ነው ማለት ነው እነማላቸዋለሁኝ ቦታ ጅራ ላይ እነሱ የሆነ ቪዲዮ እንደው ማታ ብርድ ልብስ ይውስጥኝ የሆነ ቪዲዮ አይቼ ከዛ ቪዲዮውን ወደ ጋላሪ አውርጄ ለናንተ ዛሬ ላሳያችሁ ነበር ሐሳቤ። ከዛ ያው ማታ ብርድ ልብስ ይውስጥ አይደልሁኝ፣ ወደ ጋላሪ ሳሎን ስደው በዛውን ቅልፍ ክልቱ ወርጎኛለ። ጠዋት ጋላሪ ላይ ወርዷል ብያ ያለ የለም ወይ ልጅቱን ሁሉ አላረኳት፣ ወይ የለቀቀችው ልጅ ማለት ነው ወይ ደግሞ ወደ ጋላሪ አላወረርኩትና በዛ ምክንያት ቪዲዮውን ሰላምታችሁ ሰላምታላችሁ ቀርሙ ውጪ በጣም ብዙ ብዙ ቪዲዮዎች ለቀዋል ማለት ነው። በጣም ብዙ እየጨፈሩ የለለ የለም አንድ ባንድ እስከ የቡታጅራ በቃ ሙሉ ለሙሉ ዩቲዩበሮች ሙሉ ለሙሉ ቡታጅራን ከባዋታል ማለት ነው። ነብሩኬ ሁላሉ እነሱ ሀገራቸው ነው። በቃ የለ የለም ለምስጋ እዚ ሶሻል ሚዲያ ላይ የምታውቋቸው እንዳለ ባንድ ተጀምተጀምኦ ነው ሄዱት ማለት ነው። ጋይስ ተሰብስበው ነው ሄዱት፣ ጥርቅርግ ብለው ነው ሄዱት ማለት ነው። እና በጣም ብዙ ቪዲዮ ነበር ያየሁት፣ ግን ወደ ጋላሪ ያወረድኩኝ ብዬ ሳላወርደው ነው በቃ፣ እንቅልፌ ስርሀን፣ ያው ደክሞኛል። መዳም ቅመም አይደለሁኝና በዛ ምክንያት ስለደከመኝ ከልተው በያለው ሳላወርደው እንጂ በጣም ብዙ ቪዲዮ ነው ያየሁት ማለት ነው። የምርቃናል የሌለ ነገር የለም ማለት ነው ጭፈራ አለ። ኧረ የሌለ የሌለ ነገር የለም እንደው የሌለ ነገር የለም ማለት አብራችኋለች። ሁሉም ሁሉም አንድ ላይ ተሰብስቦ ማለት ነው። እና ቢያንስ እንኳን ለወደፊት እንኳን ማለት ነው ለወደፊት እንኳን ያሁንስ፣ እያለፈው አለፈ ለወደፊት እንኳን ንቁ። ለወደፊት እንኳን ምንም ብለውስ ቢመጡ እናንተ አትጨናነቁ፣ እናንተ ራሳችሁን አትግዱ። ሰምታችሁ እንዲያልሰማ ሆይ ሆይ በሉ፣ ዝምብላችሁ ሆይ ሆይ በሉ ድመት አይጥና ድመት አሉ። ድመት ሁለቱ ነው። አይጥን ለመያዝ ይመካከራሉ ይመካከራሉ አሉ። የሆነ ተረት ነው መንገራችሁ ጋይስ። ሲመካከሩ አይጧ ብቅ ትላለች አሉ ከጉሪ ያለ ለካስ እየተመካከሩ እሷን እንዲህ የሚይዟት ምናምን ሳምታቸው አለ እኛማ እኛ ማቀናል ጉሬም ሰናድ እያልኩ ወዲሁ ጉሬዋ ትገባለች አሉ አይጧ ማለት ነው እንግዲህ አይጥ ተዋራ ላይ አተዋራ ማላቅ ተረት ነው ጋይስ ከዛም እኛማቀናል እያለች ወደ ግራ ከዛ ብቅ ትና ደግሞ እኛማቀናል ጉሬ ምሰናል ተላልቻሉ ማለት ነው። እና እና እኛማቀናል ከእንግዲህ በሉ ማለት ነው። ምንም ነገር ቢፈጠር ማንንም ከማንም ጋር እንትን አትበሉ ማለት ነው። እነሱ አንዱ ነው። ብዙ ጊዜ በነገራችን ላይ እኔ ራሱን እናገራለሁ። እነሱ አንዱ ነው። አብረው እየበሉ አብረው እየጠጡ እዚህ ጋር የሚያሳዩን ሌላ፣ ግን ህይወታቸው ኑሯቸው ሌላ ስለዚህ እንደነሱ ደስተኛ የለም። በዚህ ሰዓት እነሱ ሰው ማጨናነቅ ስለሚወዱ ነው። እያንዳንዳቸው እውነት እኔ ሀይሚና እንትና፣ ቡሪኬ ብቻ ናቸው ለምደም ቀሞች የሚጨነቁት። በተለይ ቡሪኬ እውነት በጣም ነው የምናሳዝነው። በጣም ነው የሚጨነቅልን። አትጨናነቁ፣ በሰላም ሀገራችሁ ግቡ፣ እንደዚህ ሆኑ፣ አትረበሹ ምንም ነገር ቢፈጠር ምናምን በቃ በጣም እኛ አገራችን ላይ ነን እና በጣም እኛ እንት ለማለት ለማጽናናት በጣም ብሩኬ በጣም ጎበዝ ልጅ ነው። በጣም ጀግና ነው። ሀሳቡን አላህ አይቀይረው ማለት ነውና በጣም አስተዋይ ልጅ ነው ብሩኬ። በነገራችን ላይ ሌሎቹ ወሮ በላ ናቸው። ወሮ በላ ወሮ በላ ማለት ነው። ጋይስ ማለት ደግ ምንም አያስቡን። እኛ ቢጫረሱኛ ምን ቸገረን? እኔ ብትፈ ከተገናኙ የሚፈነካከቱ በእኛ የተነሳ ምን ቸገረን፣ እኛ በጩቤም የሚወጋጉ በእኛ የተነሳ እኛ ምን ቸገረን የሚሉ ናቸው እና ደሽ፣ እንደዛ ነው የሚሉት። ምንም እንደው ባብረሽ እና በሩታ ባብረሽ እና በሩታ ወይም በሌላ በቃ ተነስታችሁ ማለት ነው፣ ሄዳችሁ ጦር ብትጋጠሙ ምንም አይመስላችሁም። እነሱ የሚፈልጉት ያ ነው። እንደውም በለው በለው ነው የሚሉት ማለት ነው። በፊት የሚከሰው ከሰጣላ ጓደኞቼ፣ ምን ነበረ የሆነ እየሆነ ብቻ ማን ያሸንፍ ማን ያሸንፍ እያሉ ይገፋፉናል ወደ ጠቡ ማለት ነው። ማን ያሸንፍ ማን ያሸንፍ እያሉ ማለት ነውና እነዚህም እንደዛ ነው። ጭራሽ አይተውም በለው ይጠንክሩ ነው የሚሉት። ሲገደሉ ይፈጫጡ፣ ምንም አያገባቸውም። የኛ ነገር አያሳስባቸውም። ስለዚህ ለምንድን ነው ለኛ እነሱ ለኛ የማያስቡ ሰዎች እኛ ለነሱ እንደዚህ ጠብርግፍ የምንለው በሀሳብ ለምንድን ነው? ጋይስ ሆነ እራሳችንን ሁሉንም ነገር አውቃለሁ፣ ግን አውቄ እንዳላወቅኩኝ ነው እዚህ ጋር ያው፣ አውቄ እንዳላወቅኩኝ፣ ያው ሰምቼ እንዳልሰማ ነው እንጂ ምንም ነገር እኔ እዚህ ዩቲዩብ ላይ የተሸወርኩት በሁለት ሰዎች ምክንያት ነው። እነሱንም ስማቸው መጥራት አልፈልግም። ከዛ ውጭ ማለት ነው ማንንም አይሸውደኝም፣ ማንንም አይሸውደኝም። እና ጋይስ ዙሮ እነሱ አሁን ላይ በደንብ በዓላቸውን እያከበሩ ነው ከሀገራቸው ላይ እንዲሁም ደግሞ ከተማ ነበሩ ገጠር ደግሞ ሰብሰብ ብለው በቃ ያልቀረበላቸው የለም። እየጨፈሩ እየተዝናኑ፣ ከጓደኞቻቸው ጋር ከዘመድ አዝመር ጋር ፏፈሽ እያሉ በደስታ ተቀምጠው ነው ያሉት ማለት ነው በዚህ ሰዓት። ስለዚህ እኛ ግን አብርሽ ሰፈር ክሷል እያልን ለአፍርሽ ሰፈር ክሷል ሳይሆን አብርሽ ታሟል ታሟል ብለን በሀሳብ ብዙዎቻችን ምግብ ሳንበላ በላይ ያደርን ልጆች እንችላለን እንችላለን አብረሽ ታመመ አብረሽ ታመመ ብለን ማለት ነው። ራስሽን ነው ደሪ ደርቆ ነው የሚጠራው። ጠብቂ። እኔ አላምንም ምንም እኔ ምንም ለራሱ ምክንያቱም በተለይ እናብሬሽን በተለይ እናብሬሽን አላምናቸውም። ስለዚህ ብቻ በሚሰሩት ነገር ሆይ ሆይ በሉ ሆይ ሆይ፣ ለነሱ ይበቃቸዋል። ከዛ ውጭ ራሳችሁን አትጉዱ፣ አትጨናነቁ። ከዛ ራሳችሁን ይጠብቁ ነው የምለችው።